አረብኛ ላይ ጠንካራ ባህሪ ያላቸው የሚባሉ ፊደላቶች ውስጥ ይመደባል ማለት ነው። ከዛም ውስጥ ይሄ ጠንካራ ባህሪ የሚባለው አልስትጣላ የሚባለው ባህሪ አፎን ምንድነው የሚባለው? ይሄ ስትዕላ የሚባለው ባህሪ ነው። ድምጽ ወደ ላይ መቀጣጨት ማለት ነው። ሌላኛው ባህሪ ደግሞ ያው እስቲፋል የሚባሉ ፊደላቶች አሉ። ለሌሎች ማለት ነው ድምፃቸው ወደ ታች የሚሆን ለ ስትዕላ ነው የሚሆነው ወደ ላይ ነው የሚሆነው ማለት ነው።

እዛልና ያነበኩት እ እስትዕላ ባል ባህር አለው። እስትዕላ ማለት እንደ ቋንቋ እንዲሁም እንደተጁር ሊቃውንቶች ፍቺ ምን ማለት መስክገቋቋእ እንደ ቋንቋ ቀጥታ ትርጉሙን ነው በአማርኛ የሚገልጸልን እንጂ

ብዙ ጊዜ ሰው ፊደላቶችን ሲያወፍር አንደበቱ ማን ነው ከንፈሮች ላይ ያደርጋቸዋል። ለምሳሌ ወለዶሊን አያቸው፣ ከንፈር ምንም ባይመለክት ስናወፍር ጊዜ ማየልፊሉ በእርግጥ እዚህ ቦታ ላይ በማ ስለተሐረከ ከንፈራችን ክብ ሰርቶ ወደፊት መምጣት አለበት። ማየልፊሉ

ኮሚቴ ሆነ። በዚህ አጋጣሚ የሙራጃ አደራረግ እስኪ ከዚህ በፊት የነገር ከን አለ። እሱም በመጠቀም ቁራንን ሀፊዝ ያለው ሙራጃም እያደረግኩ ነው፣ ግን እስኪ የተሻለ አንዲ ጀማልዲን አላ አቦፍና አቦፍና አፍናን ከረ አርሎ ሁሱ እንትን ወደ አፎን ሐማም ነገር ገበብሉ ይጠብቁ እዛው አይ አይ እሺ፣ ይገባ ማይክ አነሳለሁ። ሙራጃ አደራረክ ቁርአን ካሀፈዛችሁ በኋላ ቁርአን መሐፈዝ ብዙ ሰው ሊያፈዝ ይችላል፣ ግን ቁርአን የሐፈዙ ሰዎች ጥቂት ናቸው። ትክክለኛ ሀፊዝ ማለትን ማለት ነው። ቁርአንም በጭንቅላት ሸምድዶ የያዘ ሰው ነው። ገብታችኋል። ዛሬ የሀፊዝና ነገ የሚጠፋው አይነት ከሆነ ይሄ ሀፊዝ አይባሉ። ሀፊዝ ማለት በየትኛው ቦታ ላይ ጀምረውለት አንስቶ በቅራት የሚችል መሆን አለበት። ሀፊዝ ማለት ጉራጃ ሳያደርግ ብዙ ጊዜያትን ቢቆይ የማይጠፋ መሆን አለበት። እንደዚያ ካልሆነ ላይ ሀፊዝ ነው ብዬ አላምንም ነበር ልጅ እያለሁኝ ሰዎች ሲያሰግዱ ስምንት ሰባቱን ያሰግዳሉ። አንድ በስቲር ላይ የማታ የሚያሰግዷትን ቀን ከርረው በቃ ደጋግመው ምን ብለውን ብለው ይዘጋጃሉ። እንዲህ ከሆነ ዛ ይባልም ብዬ ነው በየትኛውም ስፍራ ላይ በየትኛውም ቦታ ላይ ከየትኛውም ቦታ ጀምር አድርገውለት የሚቀጥል መሆን አለበት። ቦታቸዋል አለ እንደዛ እንዲሆንላቸው፣ ታሪያ ምንድነው ማድረግ ያለባችሁ? እኔ የተጠቀምኩበትን መንገድ ልንገራችሁ። ያዙት፣ ከቻላችሁ ተጠቀሙበት። የዘላለም ነሽ ይሆናል። ከዚያ በኋላ ሂብዛችሁ ባላ ፍቀድ እኔ ለየት ያለ መንገድ ነበር የፈጠርኩ ለራሴ። እንዴት ነው ይሄ ቁርኣን እንዳረሰው የማደርግበት መንገድ ብዬ አሰብኩኝ። ከኛ በፊት የነበሩ ልጆች ዝም ብሎ በረመዳን በመጣ ቁጥር እንዲህ የተዘጋጁ የሚቀሩ ከሆነ ይሄ ሂብዛ ይባሉ ለእንዴት ነው እንዳለ ሳልቀረ ራሱ ለሁል ጊዜ ዝም ብዬ ይዤው ቁጭ የምልበት መንገድ ብዬ አሰብኩኝ።

ይህ ጁዝ ከጨረስኩ በኋላ በቀን አምስት ገጽ ለመቅራት ወሰንኩኝ። ለማፈስ በቀን አምስት በአራት ቀን አንድ ጁዝ ማለት ነው። ሀያ ገጽ አንድ ጁዝ ነው። በቀን አምስት ያንን፣ በቀን አምስት ጀመርኩኝ። ከሱ ውጭ አልጨምርም። የፈለገ ገርቶልኛል እና ዛሬ ብዬ አለ አለርና ቀርቶልኛል ብዬ ለምን አሰር አላደረገውም በቀራነችና ለአልልም ከበደንጅ ብዬ መካከል ላይ ደግሞ ዛሬ ሁለትና ሶስት ይበቃኛል ብዬ አልተውም፣ በፍጹም አንድ የወጣ ፕሮግራም ነው። የፈለገ ቢሆን ያንን ያወጣትን ፕሮግራም ሳልቀራ መንቀሳቀስ የለብ ሱብሒ ላይ እጀምራለሁ። እንዴት እንደማድረግ ተያዳምቱ። ሱብሒ ሱራ ከሰገርኩ በኋላ መስጂድ ላይ ጥግ ይዤ እቀመጣለሁ ከታች አለ አይደል መስጊድ ላይ ጥግ ይዤ እቀመጣለሁ። ከዛ በኋላ እሱን እሀፍዛለሁ ይቀራለሁ ቁርስ እስከምን በላ ድረስ ያንን በደንብ አድርጌ ሙሉ በሙሉ ካልያዝኩኝ አምስቱም ገጽ በፍጹም ቁርስ አልበላም፣ አልሄድም ነበር ከመስጊድ አልወጣም። ያን ከጨረስኩ በኋላ ቁርስ እንበላለን፣ ተመልሰን እንደገና መስጊድ እንገባለን። ከዛ ያንኑ ሌላ አልጨምርም ያንኑ አምስቱም ገጽ ደጋግም የቀራው አሁንም ከጓደኛ ጋር አሰማዋለሁ ወይ ከአስተማሪ ጋር አሰማለሁ። እሱ እንደጨረስኩኝ አሁንም ከዛ በኋላ ማታ ላይ ደግመዋለሁ። ማታ ላይ ከጓደኛ ጋር አሁን ስሰማ ቁርአኑን ትሰጡታላቸው፣ ያዳምጣቸዋል፣ ስትሳሳቱ ከሆነ ይነግራቸዋል። ማታ ላይ ግን የመጨረሻ የምታደርጉት ምንድን ነው? ቁርአንም አትይዙም፣ ጓደኛችሁም አይኖርም። ከሁሉም ተለይታችሁ ብቻችሁ የዛንዴ ማ ተዕተሚድ ላ ላ ነፍስክ፣ በራስህ ነእንትመርኮዝ ከጠፋኝ ቁርአን ያለውዳት ልክ ቁርአን ርቀህ ነው የምትቀር የመጨረሻዋል። ከጠፋኝ ጓደኛ የነግረኛ ዳት የለም ሁሴን ራስህን ቻል፣ ማንም አይነግርህ ብዬ ራሴን አሳምኜ በደንብ አድርጌ በእርግጠኝነት መያዝ ካረጋገጥኩ በኋላ ልክ ሌሊት ላያችን ደግሞ እንሰግድበታለን፣ እንቆምበታለን። ሌሊት ተነስቼ ካልሰገድኩኝ ካለፈኝ፣ ብዙ ወቅት ላይ ተነስቼ ቀን ላይ ይሰግደዋለሁ። ላይ መንፋተት በሌሊት የሚሰግደው ሶላት ያለፈው ሰው ካለ በቀን ይስገደው። ያን ጨረስኩኝ፣ የመጀመሪያ የአንድ ቀን ስራ ነው። በሚቀጥለው ቀን የሚቀጥለውን አምስት በዚህ መሰረት ስራ አለሁ። ከዛ የሚቀጥለውን የሚቀጥል እያደረግኝ በቀን አምስት ገጽ ከቀራችሁ በአራት ወር ታከትማላችሁ። ይሄን እንደጨረስኩ ይሄን እንደጨረስኩ ምን አደረግኩኝ? አሳደግኩት በቀን አምስት የነበረውን በቀን አስር አደረግኩት። ያ ማለት በሁለት ቀን አንድ ጁዝ ማለት ነው። አሁን ደግሞ በሁለት ወር ከተብኩኝ። የቀድሞ ስንት ነው? አራት ወር ያሁኑ ደግሞ ስንት? ሁለት ወር በአጠቃላይ ስንት ሆነ? ስድስት ወር ማለት ነው። ጥሩ። ከዛ የሚቀጥለው አሁን ይሄን ደግሞ አሳደግኩት። ስንት አደረግኩት? በቀጣይ ይሄን እንደጨረስኩኝ አንድ ጁዝ አደረግኩት በቀን አሁን ደግሞ በአንድ ወር አከተምኩኝ። ይሄን እንደጨረስኩኝ አሳደግኩት። ጨርሻለሁ እጅና ይሄንን አምስት ወር ብዬ በቃ አጠናቀቅኩ ብዬ ራሱ ይምትላለ። አንድ እንጅ ውስጥ በጨረስኩኝ ጊዜ አሁን አሳደግኩት። በቀን ስንት አደረግኩት? በቀን ሁለት ጁዝ አደረግኩት። በዛችው ፕሮግራም፣ በዛችው ሰዓት ይሄንን ሳልቀር አልወጣም። ከሱብሂ በኋላ ጀምራለን፣ ሁለት ጁዝ ቀራለን። ቁርስ በርቼም መለሳለሁ ሁለት ጁዝ፣ ያንን እደጋግመዋለሁ። ከዚያ በኋላ እንደገና በዚህ መሰረት በቀን ሁለት ጁዝ ስንት ታደርጋላችሁ? በአስራ አምስት ቀን ታከትማላችሁ ከዚያ ታሳድጉታላችሁ። በቀን ሶስት ጁስ ታደርጉታላችሁ፣ በአስር ቀን ታፈጽሟላችሁ። ከዚያ በቀን አምስት ጁስ ታደርጉታላችሁ፣ በስድስት ቀን ታፈጽሟላችሁ። ከዚያ በቀን አስር ጁስ ታደርጉታላችሁ፣ በሶስት ቀን ታፈጽሟላችሁ። ከዚያ በቀን አስራ አምስት ጁስ በሁለት ቀን ታፈጽሟላችሁ። ከዚያ በቀን አንድ ጊዜ ታፈጽማላችሁ። እስከዚህ ድረስ እንዳታቋርጠው ይሄን ካደረግ ለምን አስር ሃያ ዓመት አይሆንም? ይሄ የሚጠፋ ልጅ ሪያል አስ እኔ እንደዚህ አድርግ የጨረስኩት የዛ ልጅ እያለ ነው። የዛሬ ስንት ዓመት አስቡት። የዛሬ አስራ ሶስት ዓመት በቃ ይሆናል። ለዚህ ሁሉ ሰበብ የሆነ እንደቀራ የሆነ ወላሂ፣ ላሳያቸው በቪዲዮ ይሄ ሰበያ ከልጅነት የጀመረ የቁርአንን የቁርአን ፍቅር በልቤ ላይ እንዲኖር እንድቀራ በቃ አላህ ዛውን ይክፈለው። ጀማድናና ዋፍናን

ጀማዓድን ልጆች የቁርአን ቤት ልጆችን በዛው በነበረበት ስሜቱ ሳይቀንስ ቁርአን እንዲቀሩ ልጆች እንዲያፍዝ ልጆች ዛሬ ላይ ምናልባት ጥሩ ደረጃ ላይ ደርሳል የሚላይ ሰው ካለ የዚያ ሁሉ ምክንያትና ሰበብ ይሄ ሰው ጀማዲን ዛሬ ላይ ብዙ ልጆችን በማውጣት ላይ ያለ በመስራት ላይ ያለ ሰው ነው። የራሱን የግሉን ህይወት ትቶ አስቡት። የእርሱ ጓደኞች አ በጣም ሀብታሞች ሆነዋል። ሌላ አለም ላይ ናቸው እነሱ። እርሱ ግን እንደዛ እንስራ እያሉ እየጠየቁት እና እያቀረቡለት ብዙ ነገር፣ አንተ ለእኛውን ውለታ ውለሃል፣ ከዚህ ውጣና የራስህን ህይወት ምራ እያሉት፣ አይ እኔ ከዚህ መንገድ ልጆችን ከማውጣት መንገድ ላይ አልቀይርም ብሎ እስካሁን በዚህ ላይ ያለ ታላቅ ሰው ነው እና ይሄ

ልክ አባት ወይስ ለዚያ ላሉ ልጆች ማለት ነው። ባህሪያችንን ሁሉ ያውቀው ነበር። እኔ ተቆጨኝ በሆነ ትንሽ ነገር ማለት ነው። እና አደራ ሁሴን እንዳትነኩት ይላቸው ነበር አስተማሪዎች። አንድ እኔ በህይወት አንድ ጊዜ ነው ግቢ ላይ እየተመታሁት አስታውሳለሁ። አንድ ጊዜ ብቻ ነው የተመታው። እሱንም እንደመታኝ የሆነ አጥፍቼ መታኝና ሁለተኛ እዚህ ግቢ አልመጣልህም ብዬ ስወጣ በቃ ያዙልኝ ብሎ በቃ ለመናቸው። ሁለተኛ አልነካህም በቀና ቀራ እና በጣም እንትን አሁንም ድረስ እዛ ቦታ ላይ ያለው እያቀራ ነው ያለው፣ ግን ለመድረሳ የሚሆን ባጀት ያስፈልጋቸዋል። እሱ ከሰው ፊት እየጠየቀና እየለመነ ሰዎችን እያስቀራ ያለው ታውቃላችሁ። ለዚህ ግቢ የሚሆን አሁን ባለፈው ሲሰባሰብ የነበረው ገንዘብ እዚህ ቁርአን ሂፍዝ እዛ የሚቀሩ